ሰላም ሰላም፣ እንዴት ናችሁ? የአብዱ መንገሻ የዩቲዩብ ቻናል ቤተሰቦች ሰላማችሁ ብዙት ይበልበያላችሁበት። አሁን እንግዲህ አንድ ያበደ ፕራንክ ቪዲዮ ይዘን መጥተናል። እሱም ምንድን ነው? ለሚን ነው ፕራንክ የምናደርጋት። አጋጣሚ ለሚ ወደ ላይ ሄዳለች። ስለዚህ እንዴት መሰላችሁ? ፕራንክ የምናደርጋት ለሚ ለሚን እንግዲህ አብዱን ባለፈው ቪዲዮ እንዳያችሁት አንዳንድ ዩቲዩብ ቻናል ሲከፍት የተወሰነ ነገር ነበር፣ በቻልኩት መጠንና ዛሬ ግን ደግሞ ዩቲዩብ ቪዲዮ ለመስራት አበረታታኝ ምናምን ስላለ ልናበረታታው በመጣንበት ሰዓት ለእሷም እስኪ የተወሰነ ቪዲዮ ሰብስክራይብ አድርጉት ምናምን ብለን እንስራለት። ወደዚህ ቦታ ይዣት የመጣሁት ግን ምን ብዬ መሰለች፣ ፕራንክ ማድረጋት ብር፣ እኔና አብዱ ልንከራከር ነው የከፈትኩበትን ማበረታታን። ኢቨን እኔ የሆነ ሰው ጋር ቪዲዮ ለመስራት ተከፍሎ ነው የምሰራው። ገብተ በኋላ ስለዚህ ሁለት ሶስት ሺህ ብር ለቪዲዮ እስከ አምስት ሺህ ብር ትከፍላለህ። ሰብስክራይብ ማለቴ ቻናል ለከፈትኩበት አንድ ሶስት እስከ አምስት ሺህ ትከፍላለህ። አሁን ቪዲዮ ለመስራት ደግሞ ይህን ያክል ብር ትከፍላለህ ልለው ነው አብዱን ማለት ነው። ስለዚህ አብዱዬ ደግሞ በዛ ሰዓት ምንድን ነው አልከፍለም፣ ከመጀመሪያም ተባበረኝ ስልህ እሺ ብለህ እኔ ከፈትክልኝ። የዛኔ ብጠይቀኝ ኖሮ እኔ አምስት ሺህ እንበል አንድ ሺህ እንበል አቅም ካለኝ አስከፍት ነበር ካልሆነ ግን አይቶ ብዬ እዚህ ደረጃ እንደርስም ነበር። ከፍተህ እስከፍተህ እስክጨርስ ድረስ ምንም ነገር ሳትናገር አሁን ከጨረስኩ በኋላ ለምን እንደዚህ ትለኛለህ? ቪዲዮ አብረን እንስራ ስልህም ከቤት እያለሁ እንደዚህ የኔ አክል ብር ትከፍላለህ ለምን አላልከኝም? እኔ አንተ ጋር መስራት ትፈልግ ያለሁ ምክንያቱም ቻናሌን እንዲተዋወቅ አንድ ነው። እንደዚህ አባረቀ ለማለት ስነ ስርዓት አድርግ። እኔ ሙልጌታ ሰው ማስቀየም አልፈልግም። ቪዲዮህም እዛ ይቅርልህ በቃ። ከዚህ በላይ የሚያስከፋ ከሆነ ግን እኔ አንተ ተመላልሰ ጥሮ ሞክራልኛል። በቻልከው መጠን በቃ ዩቲዩብንም ወደዛው ሰደው እኔ ምንም ነገር መክፈል አልፈልግም፣ ምናምንም ማለት ነው ገብቷ አላ። ስለዚህ በቻል ነው መጠን እናሳብዳታለን። አንተ በቃ እኔ አባናት ማናቱ አግዛለሁ። እኔ ትሎ ትሎ ነው የምናገረው፣ ተቆጣ ቆጣ ተ በቃ ዝም ብለ ማለት ነው። ሙልጌታ ተው፣ ከዛ አረ፣ ምንድነው አበዛው? ሰዱላ እኮ ነው የያዝኩት። አትረጋጋም እንዴት? ስለዚህ ባይዘ እንግዲህ ጀማሪ ስለሆነ ኢንትሮን የምሰራ ያለሁት ለወደፊት በጠንከር ብሎ ነገሮችን እያስተካከለ መግቢያ እንዴት እንደሚሰራ ፍራንክ እንዴት እንደሚደረግ ሁሉም ነገር ይገባዋል። ምክንያቱም እኔ ጀማሪ እያለሁ ጎበዝ ነው፣ እንዲያውም እይታው ካሜራ ጋር ጎበዝ ነው። እኔ ጀማሪ እያለሁ ካሜራው ፊት ለፊት ላለማየት ተጎንብሽ አጎንብሽ ነበር ማወራ ማለት ነው። ስለዚህ ጥሩ ነው፣ ጀማሪው አበረታቱልኝ ባካቸው፣ መቻላችሁት መጠን ደምተት ይስልክ እያወራኝ ጠገርግሸሳየች እንዳታይ እና እላቸዋለሁ። ዲኛ ቻናል ቤት ሰዎች እንዳያቸዋት ስልክ እያዋራህ ነው። የተጀናጀን እንዳልሆነ ተስፋ አደርጋለሁ። ጠርጥር ብላለ ፍራ ጠርጥር አ እንግዲህ አለመታመን ለራስ ነው ብለህ ጣል ማድረጉ ጥሩ አይደለም በሚለው ትላለህ። እሺ። እና ስለዚህ እቺ ማይኮን የት እናስቀምጣት? በቃ እንደዚህ ይዤ ነው የምከራከር። እሺ። እንዴት ነው ታዲያ ሰምተን ተዳምጭ ልጅ ስለዚ አብዱዬ የባለፈው እንግዲህ የሁላ ቀን ተገናኝተ ሶስት አራት ጊዜ የስልክ ነገር ታውቋል። ኢትዮጵያ ውስጥ መሴጅ ስለማይመጣ የዱባዩ የአንዱን የሳውዲውን እያልን ሁላ ደክሜ ስራዬን ትቼ ነው መጣሁ፣ አንተ ጋር ኢዲት እያለ የሆነ ሰዓት ነ የድ ደግሞ አንተ በደወልክልኝ ሰዓት ነበር ስመጣ የነበረው ማለት ገብቶ፣ ኋላ እንዳይከፋ ምናምን። ግን ቢያንስ አሁን የከፈትኩበት ና ራስህ አስበ ሻይ ምናምን ትላለህ ብዬ ነበር። ቢያንስ ሶስት ሺህ አራት ሺህ ምናምን ማለት ነው። ይሄን ነው ማለት አልፈልግም አንተን። ቢያንስ የከፈትኩበትም ቢያንስ አንድ ቢያንስ ቆም ስለ አገሬ ስለሆን ማለት አንድ ነን ገብቷላ። ሌላ ቢሆን ብዙ ላስከፍል እችላለሁ፣ ምክንያቱም እውቀቴን ነው እንትን ያረጋሁበት ጊዜ ነው ላንተ የሰጠሁት ማድረግበት ነው ማለት ነው አንድ አራት ሶስት ሺህ ቢያንስ ሶስት ሺህ ትከፍለኛለህ። አሁን ደግሞ አንተ ጋር ቪዲዮ ደግሞ የምንሰራ ከሆነ ደግሞ ምክንያቱም እኔ ጋር አሁን ለምሳሌ እኔ ታዋቂ ሰው ነኝ አለ አስራ አምስት ሺህ አካባቢ ሰብስክራይበር ያለኝ ሰው ነኝ። ከኔ የኔ ቤተሰቦች ደግሞ ወደ አንተ ሊመጣው ስለዚህ አንተ ጋር ቪዲዮ በምሰራበት ደግሞ ትከፍላለህ ማለት ነው። ከዛ አንተ ጋር ቻናል ልትወለ እኔ ይሄን ድል ስላላገኘሁ አዲስ አበባ ብዙ ጊዜ ተመላልሻለሁ። ሁለት ደርሶ መልስ ወንድምነት ና እርግጥ ያገር ልጅ ነህ፣ ግን የነተበት ልጅ አይደለም። አሁን እህቶችን ስከብት ወደዛና አልዋሽም፣ ግን ስለ ኮ በዚያን ሰዓት መሆን የነበረበት በእንትኑ መናገር ነበረበት፣ አይደለም ቆይ፣ አልተስማማንም። አይ ታከለሽ እንደዛ አስር ጊዜ ሲደውል እሺ፣ ግን ነው የሚደውለውና እኔ ደሞ ጀስት ይሄን ያክል ምናምን አላልኩትም ነበር። አገኘው አለው እንትን አደርጋለሁ። ደግሞ ብዙ ስልኮች አልሰራ ብለውን እየሞካከር ነበርና አሁን የዩቲዩብ ቻናል እንትን ያደረግንበትን የተወሰነ አንድ አራት ሺህ ሶስት ሺህ ምናምን ደግሞ ነው የምሰጠው፣ ጊዜ ነው የምሰጠው። ደግሞ በደወለ ቁጥር ጊዜ ነው የምወጣው። ታውቂያለሽ፣ አሁን እኮ እኛ እኛ እኮ ሀሳብ ማስገሄድ ለም እኛ ለምሳሌ ብለን ቪዲዮ ስንት ሰው ሰብስክራይብ የሚያደርገው እና መልካምነት ለራስ አይደል? መልካም መልካምነት ነው። ልክ ነሽ። ገብት ይችላል። ግን እስኪ አሁን ለምሳሌ መቶ ሰው የሚመጣ ከሆነ መልካምነት ለራስ ነው ብዬ ለመቶዎች እንደዛ መስራት አለብኝ። እኔ እኮ ጊዜ ነው ለመቶዎች የሚሰጠው ማለት ነው። ለነሱ ጊዜ ከሰጠው ለመቶዎች ደግሞ ኤዲት ማድረግ አልችልም፣ ቪዲዮ አይዲያ መጻፍ አልችልም፣ ቪዲዮ መቅረጽ አልችልም። የቀረጽኩት ቪዲዮ በሰዓት ፖስት አላደርግም። እንዴት ነው ለመቶዎች እንትን ላደርግ የምችለው

ነገርኩት እኮ መሆን ያለበት ነገር መጀመሪያ ነበር። እንዴት ይጠፋሀል አንተ? የተማርክ አይደለም ሁሉም ነገር መፈጸም መናገር ነበረብን ነበር ስለነበር አይደለም። እንዴት ይጠፋሀል አንተ ስታስበው? እሱማ አይ ስለ አሁን እኔ እኔ ምን ያክል እየተንከረተትኩ እንደነበር አይተኸዋል። አ ኮምፒውተር እራሱ እሚብሎን ስንት እና ታዲያ ኢቭን እኮ ዩቲዩብ ላይ እኮ ፖስት ያደርጉ አንዳንድ እንደዚህ ማስተካከል ችግር ቢያላችሁ ነገሮች እናስተካክላለን። ያ ማለት በነጻ አይደለም። እንዴት አድርገን ነው ለመቶዎች በነፃ የሚሰራው? አይ ነይ፣ እሱን እሺ፣ በነፃ አልሰራሁም። ነይ በነ መጀመሪያ ህበል አዳም ጠይሙልጌታ የሆነ ሰው ኮዳንተ ሲመጣ መልካምነት አይቶ አይደል? ነው ወይስ ለውሸት ነው ያንተ መልካምነት? አይደለም። አሃ መልካምነት ለስንቶቹ ለስንቶቹ ሼር ሳደርግ አልነበር እንዴ? ለስንቶቹ ሼር ሳደርግ ሼር ሰላ እኔ ማለት ነው ለምሳሌ ማለት ነው። ታዲያ እኮ ጠቅለል ብዬ ለማውራት ፈልጌ እኮ ነው። ስልክ ደግሞ ሰዎች ጋር ነው የሚሆነው። ገብቶሻል አይደለም? አንድ ነገር ነገም ነገ ወዲያ ማለት ይሄ ችግር የለውም ገብቶ አላ ሲቀ ያንተ ካንተ የሚመጣው ሶስት ሺህ አራት ሺህ የኔ ቤትን አያቀናው። አንድ ነገር ማውቂያ አለብኝ አያደርግልኝም። ከአንተ ግን እኔ ደግሞ ደሞ ጊዜን ጊዜን ነው ጊዜን ሰጣኛም እንጂ ምናምን አላልኩም። ስለ ገንዘብ ስላላወራ ነው እንጂ ገንዘብ ይሄን

እንጂ መጣላት አይደለም። ይሄ የሚያጣላት አለ ብዬሽ ነበረው ማለት ነው። እንዴት ነው ምናምን። ስለ አይ በወንድም ነው ችግር የለውም ስትለኝ አለ ምርጥ ወንድም አገኘሁ ምናምን ብዬሽ መጣሁ። ምርጥ ወንድም አይደለም አዞረ። አንተ ደግሞ ምርጥ ወንድም ቢያንስ ብለህ ካሰብክ ይሄ ልጅ እንደው እንደዚህ እንኳን ጊዜ የሰጡኝ እንደው የሻይ ልበለው እኮ ይባላል። በእግርህ መጣህ አንተ የሆነ ነገር እንኳን አሀ ነበር አይደለም? ያስ እየተነገረህ እየተነገረህ እንኳን እኮ እንትን አላልክም አይ፣ ዩቲዩቡን እኔ ውሰደው፣ ምናምን ለእኔ ምንም አይጠቅመኝም። ገብቶኋል? አዎ ውሰደው። ይሄ ቪዲዮ አብረን መስራት ምናምን፣ ግን እኔ አንተ ጋር አልሰራም። ለምን ሰራለሁ? ለምን ሰራለሁ? መንገድ አለመናገር ጥፋት ነው፣ ግን ሁሉም ሰው ያውቃል። የነጻ ገበያ አለ። አሁን ለምሳሌ ገበያ ሄደህ ብርቱካን አምሮ ብርቱካን ወይ ከሙዙ አምሮ ዝም ብለህ ስትበላለህ፣ የነፃ አይደለም። አሁን ቻቱ ገበሬው ለፍቶበት፣ እኔም ለፍቼበታለሁ። ስለዚህ በነፃ እንዴት አገኛለሁ ብለህ አሰብክ? ኧረ አብዱዬ እንደዛ አይደለም። ኧረ ወንድ

ነው እንጂ የሰራሁበትን። እምቢ ካልክ ቢያንስ እንኳን ገብቶሃል። አሁን ለምሳሌ የሆነ ሰው ደውለህ እንደዚህ እንከፍታለንና እናበረታታለን የሚሉትን ወይም እንከፍታለን መኝም የሚሉትን ስንትም ከፍት ብትለው ቢያንስ እንኳን የኔ ብር ውድ መስሎ ከተሰማ ብትጠይቅ አንድ ቻናት ስንት እንደሚከፍቱ ታውቀዋለህ። ገብተዋል። ስለዚህ ችግር የለውም የአንተ ሦስት ሺህ አራት ሺህ ብር ይዘህ ገደል መግባት ይችላል። አይደለም ደሞ ጊዜን ግዜን ብሬን ኩብር ግዜን ወስደስታ በቃ ብሬን ነገር ነገር ግን ቪዲዮ ሰራለው። ሙሉጌታ ጋር እንዳደውልም ከአሁን በኋላ ኢቲቪ እንደዚህ ሆነብኝ እንደዚህ ምናምን ስም ለማጥፋት ነገር ለምን

የሰራውበት የሰራሁበትን እኮ ነው የጠየኩት። ልተባበረው ብለህ አይደል? ይሄ ልጅ ቪዲዮ እንድንሰራ ይፈልጋል። እኔና አንቺ በዛው እንሰራለን። ሰራ ሲጀምር ደግሞ እንደዚህ የሚል ምን ሽርጥ ለብሶ አራት ሺህ የለኝም ይለኛል። የሰው በልብሱ ነው እንደሚገመተው ውጭ ላይ። እኔ ደግሞ እንደዚህ ብትል አልመሰለኝም። እንትን ስህተት አልሰራሁም አባቴ። ምክንያቱም እኔ ማለት ነው የሆነ ሰው የሆነ ነገር መንገድ እንኳን የሆነ ቦታ ላይ እንኳን የሆነ ወይ መንገድ አመላክቶ የሚሆን እንኳን እነዚሁ እያላችሁ ምናምን የሆነ እንትኖች አሉ። አለ የሻይ መጀመሪያ፣ የሻይ ይሄን ያክል ያስከፍል አልከኝ? አለ የሻይ ብራዘር ሲል አሁን ለምሳሌ መኪና ልንሄድ ወደ ቆቦ ወደ ወልዲያ ወደ ሴ ምናምን ልንሄድ

እ ምን ሆንኩኝ? ምን ሶ ናይሽ ምን ሶ ናይሽ እ እንትን የምታወራው ነው ከሆነ ምን አወራሁኝ? የሰራሁበትን እኮ ነው የጠየኩትኝ። የሰራሁትን ነው የጠየኩት። አይደለም አለሽኝ አትውጭ ልልሽ ነው። ከመጀመሪያው እኮ ነው የተባባው አንቺ እኔ የለፋሁትን እራሱ የስለማታ እኮ ነው። የአምስት ደቂቃ ሥራ አይደለም የሰራሁትኝ። በቃ ስልክ አትተን ሁለት ሦስት ይራሱ። ኧረ መጀመሪያ እስከ መጨረሻ ማውቃለሁ። ሁለት ስንገናኝ መሬ እንዳከፈለና በቃ የከፈለ መስሎ ተሰማው ማለት ነው። ኧረ ተይ፣ ኧረ እዛ ዝም በይ እና አሁን ተረጋጋና ቪዲዮ አልሰራም። እሱ ጋር ቪዲዮ ይሄ ልጅ አሁን ተመልሶ ሄዶ ስንት ነገር እንዳለ አወራ። ከስደት እንዲቀር ፈልጋለሁ ምናምን ምናምን ብዙ ነገር አውርተኛለን። አ አሁንማ አለልሽ ስኪሙንሽ ነው ፍራንክ እኮ ነው። ናማ አብዱዬ እዚ ላይ እንጂ አብዱዬ አስጨነቅኩ። ምን ነው ተናደርሽ እንዴ? እንደዚህ አውርተሽ ለምን ደማ አይሆነው? እኔ እኮ ብሬ ነው ያልኩት። አሁን ታዲያ ምንድን ነው ከካሜራ እምትወጪ? አምን ያረግኛል? እሺ በቃ ዝጊ። ነው ያትና ደጂ ነኝ አሁን አለ አይደል፣ በአፍ መልካም ሆነ በተግባር ያልሆነ ነገር አይሆንም። አይ ሁሉንም መሞከር ግን ጥሩ ነው። አይሆንም አይሆንም እኮ ሳትሞክረ አይሆንም፣ ወይስ ሞክረሻል? ውድ የአብድ መንገሻ ቤተሰቦች ቫይዞ ግን በጣም አልተጨረጨርሽም። እኔ እኔ ቆጥ ታደርጊያለሽ ብዬ ነበር። ፈርተሽኛል ማለት ነው። መፍራት ምናምን ሳይሆን ዝሮ ዝሮ የምታወራው ልክ አይደለም። በጣም ነው የሚያስጠላው ግን እንደዚህ አብዱ ደሞ እንደዚህ ትግስት አድርጎ መቆሙ ገርመኛል እኔ መዱሎ ነው እንዳያወጣ ፈርቼ ነበር። ኮኒምስ ታግዥኝ ነበር በለው በለልቴ ነው እና ሰላማችሁ ብዝት ይበል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይመች ዝጊ